ለጌታ ይሆን እንግዲህ አስቡ። ሆስፒታል ስትሄድ ልጅች በማህፀንሽ ያለው ሞቷል፣ የተሸከምሽው ሬሳ ነው እናውጣ አሉ። ሆስፒታል ለምርመራ ሄዳ ነበር። ከዛ አልትራሳውንድ ስትታይ ውረጂ፣ ይሄ የሞተ ሬሳ ይዘሽ ደግሞ

ጌታ ያረዳጅ ሰዎችን ደግሞ ምስክርነት ካለም ምናልባት ምስክርነት አለኝ ጌታ ያደረገ ሰዎች ካላቸው ወደዚህ ትመጣላቸው። ለእናንተ ነው ጸልያለሁ ማለት ነው በእነሱ ጸልያለሁ። መጀመሪያ ይመሰክራሉ ጌታ ያደረገላቸውን ለብዙ ሰዎች እምነት እንዲሆን፣ ለብዙ ሰዎች እምነት ነው። ዝገቁ አትፍሩ። ጌታ ያደረገላቸው በህይወታቸው አለእና እነሱ ይመሰክራሉ። ከዛ በኋላ ደግሞ ጸል ያለው ለእነሱ ከዛ ወደ እናንተ መጫ ያለው የምትመሰክሩ ነገር በህይወታቸው አለ።

እግዚአብሔር ታምራት እንደሚያደርግ እሷ ትናገራለች። እንግዲህ ሲባል አይ ጌታ ድንቅ ያደርጋል። ችግር ለምን እንጸልያለን? ምን ያደርጋል? እግዚአብሔር የሞቶን ማስነሳት ይችላል አይችልም? እና በዛን ጊዜ ጸለየን ነፃ አወጣች። እሷም ስገዳደር የነበረው ጨለማ ጥሏት ሄደ። ማይፀና ላይ ነበረው ልጇ ተነሳ።

ሙቷል፣ ሬሳ ነው በወዲሽ ያለ ሲባል እና አሁን በማይጸን ነው ልልሽ፣ በኦፕራሶ ነው። ጌታ እንደዚህ ነው ያለው፣ በዚያን ሰዓት በሰላም ትወልጃለሽ፣ በማይፀን በኦፕራሶ በ አልተባለም፣ በማይፀን ትወጃለች፣ ታቅፋለች፣ ትስማለች፣ ተጠባለች፣ ታሳድጋለች ነው ተባለ። አሁን ተሸክማ መጣች። እስም ለጉባኤ አሳይ ብላተና እልልታ እልልታ ጭብጨባ ባለጌታ እልልታ ጌታ ይሆን አንቺ፣ ለእሷ ተናገሪ ጌታ ምን አደረገላት እስኪ። ምክንያቱም ዋናው ጠርታ ያመጣችው አግሞች ምን እንዳሉ፣ አንቺ ደግሞ በአማርኛ ምንሆና እንደነበረች። በዛም ወደ አንቺ ቤተሰብ ሳትመጣ በፊት ሆስፒታል ለምርመራ ሄዳ ነበር። ከዛ አርተራሳውን ስትታይ ውረጂ፣ ይሄ የሞተ ሬሳ ይዘሽ ደግሞ ትታያለሽ ወይ ውረጂ አረ ሞተ ነው ይንቀሳቅሳ፣ ስትል ን ማንን ልሸውጂ ነው ሞተዋል፣ ውረጅ ያሉ። ከዛ እሽ ብላ በቀጥታ መጣች። ከዛ እያለቀሰች እንዲህ እኮ አሉኝ፣ ሞተ አሉኝ፣ እኮ ልጅሽ ሞተዋል ብሎኛል። ምን ሊሆን አለች። በቃ ችግር የለም የሚጸልበት አለ። ከዛ እኔ ስልክ ደውላለሁ አጸልያለሁ። ከዛ ምንም አይሆንም ልጅሽ አይሞትም። መጀመሪያም ከዚህ በፊት አንድ ሞቶ ነበር የሷዋ ከዛ ያኛው ሞተ ይሄኛው ሞቷል አሉ ብላ በቃ ለቀሰች፣ አሳዘነች። እና ከዛ ደወልኩና እንዲህ እንዲህ እህቴም እኮ ሆዷ ላይ ልጁ ሞቷል ተብለዋል፣ ለሷም ጸልዩ አሉ። እሺ ውሃ ይዛችሁ ቆሙ፣ እኔ ጸልያለሁ፣ አይሞትም፣ አይ ሞትም እዛ። እሺ ብለን ውሃ ይዘን ቆምን። ከዛ ተጸለየ፣ ከዛ ወደቀች። ከዛ ውሃ ከጠጣች በኋላ አሁን እንዴት ነው ስል፣ አሁን እየተንቀሳቀሰ ነው ልጄ አለች ሆዷ ውስጥ ከዛ እኔ አሁን በቃ ቶሎ ነው የምትወልደው፣ ደግሞ በማዘር ነው የምትወልደው። እግዚአብሔር ይረዳታል። ደግሞ ያሉትን ያልሞተ እግዚአብሔር ልጅ ያሳቅፋታል አለ። እግዚአብሔር ይመስገን። ያልሞተ እግዚአብሔር በሚል ደግሞ በዛኛው ሶስት ቀን አራት ቀን ተቸግረ ነበር በመጀመሪያ ከዛ በኋላ ነው የሞተው ያኛው። ከዛ በዚህኛው እንደውም ምንም አልቆየችም። እንደሄደችም እግዚአብሔር በሶስት ሰዓት መሀል ነው እግዚአብሔር ረዳት። እግዚአብሔር ስለተናገረ በማዘን ወልዳ እግዚአብሔር መስገን። ይሄው ታካባለሁ። አሜን። ወደ ኢየሱስ ይሁን ለልታ ጭጫ። እንግዲህ እግዚአብሔር መልካም ጎረቤት ምን ስታችሁ መልካም ጎረቤት ምን ያደርጋል? መንገድ ያሳያል። የሞተውንም አልሞተ ምላ ወደ ጸሎት ይዞ የሄደ መልካም ጎረቤት ስለሆነች ነይ ባፍ መፍትሄ አለ ጌታ ዘንድ አለች። አይ መልካም ጎረቤት ድል እንድታርግ ጉልበት ይሆንልሻል። ክብር ለጌታ ይሁን። እንግዲህ የመጀመሪያው ልጅ ሞተባት። ይሄን ደግሞ ሞቷል እናውጣ ተባለ። እግዚአብሔር ደግሞ አሳልፌ አልሰጥም አለ ለሰይጣን ለሰው አልሰም አለ። በሕይወት ያለው ልጅ ሰጣት። ክብር ለጌታ ይሆን። አምጪ፣ ለልጆቻችሁ ጸልያለሁ። ይሄ ደግሞ ሌላ ጊዜ መጣ፣ ትመሰክራለች። ተዘጋጅታ አሁን ከሰዓት አንፃር ሌላ ጊዜ ትመሰክራለች። አሁን ግን ለእነሱ ጸልያለሁ። አሁን ለእናንተ ስለሚጸል መቼም ሰላም ነው። ደስ ብሏቸዋል። እግዚአብሔር ታምራት አልገረመም። እስኪ ለጌታ አይለጥታ ጭብጫባው ንጸ እጆቻችሁ ዘርጉ፣ ወደዚህ ዘርጉ እጆቻችሁ። እግዚአብሔር ሆይ ሰው ሙቷል፣ በማህፀንሽ ያለው ሬሳ ኖውስም አንተ ግን አዋጅ ቀይረህ በኢትዮልክ ስለሰጠኝ ክብሩን ላንተ ይሆን። በጌታ በኢየሱስም አምልኮና ስግደት መቅደሱን ይሙላ። አሜን። የዘላለም አባት እግዚአብሔር ሆይ በማህፀንሽ ያለው አርፏል፣ ዋጋ የለም፣ ሙቷል ሲባል አልሞተም ብለህ ልጅን ለይቴ ስላሳቀፍ ክብሩን ለራሲ ወሰደው። አሜን። የታሚ ያረከው አንተ እንጂ እኔ አይደለም። ስሚ ከተባረከ ይሁን። አሜን። በዚች ብላቴና ላይ ክብሪ ይቀመጥ። አሜን። በዚህ ብላቴና ቤተሰብ ላይ ክብር ይቀመን አሜን። እንዲያሳድጉ ጥበብና ማስተዋል ስጣቸው። ዘመናቸው ሁሉ የተባረከ ይሁን፣ አሜን። የሞተውን ሬሳ ሕይወት ዘራ ጌታ፣ አልዓዛርን ከቦታ ሊያስነሳ ጌታ፣ ዛሬችን ብላቴና በማይ ጸድሙ ታሳለስ ግን ሕይወት ስለሰጠ አመሰግናለሁ፣ አሜን። እዚህ ቤተሰብ ሕይወት ዘርተ ስለሰጠ ስለሰጠ ክብሩ ሁሉ ለአንተ ይሁን፣ አሜን።

ዋሬ ዙሪ ወደ ጉባኤ ይሁልሽ። ቀና በይ። ከዚህ በኋላ በህይወትሽ ጭንጋፋ የለም ሞት የለም። ከዚህ በኋላ ትጸንሳለች፣ ትወልጃለች፣ በነፃ ትወልጃለች። ከዚህ በኋላ ስቃይ የለም ምን የለም። እግዚአብሔር ማይጸንሽን ባርኮታል። ከዚህ ቀን ጀምሮ ጭንጋፋና ተጽዕኖ ከዘመንሽ አነሳው ከህይወትሽ አነሳው። የሙታን ጠሪ የጭንጋፍ መንፈስ ከቤትሽ አነሳው። ህይወትሽ ሁሉ የተባረከ ይሁን። መርገም ለዘላለም ካንቺ ላይ አነሳው። ከባልሽ ላይ አነሳው። የእግዚአብሔር ኃይል በዘመንሽ ላይ ቀመጥ። አመሰግናለሁ። በመገረፉ ቁስል ማይጸንሽ የተባረከ ይሁን። በመገረፉ ቁስል ማይጸንሽ ነፃ ይውጣ። ከዚህ ቀን ጀምሮ በዚህ ማይጸን ላይ የሚቀመጡ ብላቴኖች ሁሉ ይባረኩ። የእግዚአብሔር ፍቃድ ቦን በማንታ ልጆች ተባረከ ዘርሽ ሁሉ ተባረከ ይሁን። ከዘርሽ ላይ ከዘመንሽ ላይ ጭንገፋ አነሳው። በአንቺ ቆሜ ከዚህ ቀን ጀምሮ በማይጸና የሚገል አውሬ ተመታ። ራካ አዶ ቤኔቬንቶስ ዘረብጆቻችሁ ኤማሺካ አዶ ሌቬንታስ በማይጸና ልጆችን የሚገል አውሬ ከዚህ ሰዓት ጀምሮ ከህይወትሽ ከዘርሽ ላይ ተነስተዋል። በአንቺ ላይ ዋ ማለፍ አይችልም። ባረኩ፣ ተባረኪ፣ ሂጂና ውረሽ፣ ሰላምሽ ሙሉ ይሁን። ቁጭ በይ እንጸል፣ አምጭ ልጅሽን ጌታ ኢየሱስ። ወይ ይህን ብላቴና ደግሞ በብዙ አይቷልም ጭንገፋን አይታለች ታለች እናቱ ጭንገፋን ሁሉ አሳልፈን፣ እግዚአብሔር ሆይ በማይጸን የምትወልድ ማይጸኑን ከፍተ ስለሰጠ ክብር ሁሉ ለአንተ ይሁን። ይህ ብላትና ለቤተሰብ በረከት ይሁን። በዚህ ብላትና ላይ ክብር ይቀመጥ፣ ኃይል ይቀመጥ፣ እውቀት ይቀመጥ። ከዚህ ብላትና የተነሳ ቤታቸው ይባረክ፣ ስምናቸው ይባረክ ከዚህ ቀን ጀምሮ በኢየሱስ ስም ይብላተና የተባረከ ይሁን። አሜን። ህይወት ሁሉ የተባረከ ይሁን። አሜን። እንቺ የአብርሃም የይስሐቅ ያዕቆብ አምላክ ከእናንተ ጋር ይሁን። ህይወትሽ ሁሉ የተባረከ ይሁን። ጭንገፋ ሁሉ ከዘመንሽ አነሳው። ከዚህ ቀን ጀምሮ አንቺን በሰላም ትወልጃለሽ። በሰላም ወልደሽ ታሳድጋለሽ። ጭንገፋ ለዘላለም ህይወት አነሳው። ጭንገፋ ለዘላለም ህይወት አነሳው። የአምስት ወር ነበር ካጀ ጨነገፈ። ከዛ ደግሞ ጌታዬን አሳልፈው። አሜን። ስለ ጌታ ክብሩም ሁለት ፕራሶን እያለ ሁለት ጊዜ በሆዷ ላይ ፕራሶን አለ። ግን በማይዘነው ወለደች። አሜን። እውነት ነው ሁለት ጊዜ ብራሶን አለ ሁለት ቦታ ተቀዳለች ግን ጌታ በማህፀን ትወልጃለች ስላት በማህፀን ወልዳለች በምን ወልደሻል በማህፀን የወለዱት እንዲሁም ከወለድኩ በኋላ አንቺ አራት ኪሎ ሙሉ በማህፀን ትወልጃለሽ ለዛውን ሰርጀሪ ሆነች ብሎ በጣም ነው የተናደደው እንዲሁም ዶክተሩ እግዚአብሔር ይመስገን እግዚአብሔር ነው የረዳኝ ለጌታ እለታ ቀባምቁ እሷ ሌላ ጊዜ ተዘጋጅታ መጣ ትመሰክራለች

በልዩ ልዩ ችግር ውስጥ ያላችሁ ሰዎች ወደ ዝኑ ለእናንተ ጸልያለሁ።